ኢንዱስትሪ ማዕከሏ የኮምቦልቻ ከተማ የተከፈተው ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ የዘርፉን የመልማት ጸጋዎችን ለመለየትና ተቀናጅቶ ለመስራት ተስፋ የተጣለበት ነው። ይኸው ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ሌሎች የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በይፋ ተከፍቷል። ሰላም የኢንቨስትመንት ፓስፖርት ነው በሚል መሪ ሀሳብ እየተካሄደ በሚገኘው ኤክስፖ ከአንድ መቶ በላይ ሀገር አቀፍ ኢንዱስትሪዎች ምርትና አገልግሎታቸውን የሚያስተዋውቁና አምሳ የፋይናንስ ተቋማትም ተሳትፈውበታል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ባለብዙ ጸጋና እሴት ሀገር እንደመሆኗ ዋና መታወቂያዋ አምራችነት ሊሆን ይገባል ብለዋል። አምራችነትና ሰላም እጅግ የተሳሰሩ መሆናቸውን ደሴና ኮምቦልቻ ምስክሮች ናቸው። ጀግና ህዝብ ማለት ምንና ማን እንደሚጠቅመው የሚያውቅ ህዝብ ማለት ነው። የደሴና የኮምቦልቻ ህዝብ ማን እንደሚጠቅመው አውቋል። ስለዚህ የሚጠቅሙትን የማይጠቅሙትን አርቋል፣ ተዋግተዋል፣ ተከላክሏል። የሚጠቅሙትን ደግሞ አቅርቧል። ማንና ምን እንደሚጠቅመው የሚያውቅ ህዝብ የሚያገኘውን ትርፍ በአይኑ ማየት የሚፈልግ ካለ ኮምቦልቻ ይምጣ፣ ይጎብኝ። ጊዜው የአምራችነት በመሆኑ ትውልዱ በጋራ ሰርቶ መለወጥ እና ድህነትን የማሸነፍ ታሪክ የሚሰራበት እንደሆነም ምክትል ጠቅላይ ሚኒስትሩ አሳስበዋል። በጊዜያችን እንወቅበት፣ በዘመናችን እናምርትበት እላለው ጊዜው የማረሻ እንጂ የመተኮሻ አይደለምና፣ ጊዜው የማምረቻ እንጂ የመሻኮቻም አይደለምና፣ ጊዜው የጫካ ፕሮጀክት እንጂ የጫካ ተኩስ አይደለምና ጊዜው የኢትዮጵያ ብልጽግና እንጂ የድንቁርናም አይደለምና ጊዜው ሰርቶ አምርቶ የመለወጥ እንጂ የሰው ሀብት የመቀማት እና ሳይበሉ የመጥፋት አይደለምና ይሄ ደግሞ የደሴና የኮምቦልቻ ሕዝብ ይሄው በተግባር ዛሬ አረጋግጦልናልና በጣም በኢፌድሪ መንግስትና በራሴ ስም ማመስገን እፈልጋለሁ። በሀገራዊ አጀንዳዎች ላይ በጋራ መመካከርና ልዩነትን በውይይት ለመፍታት መንግስት ሁሌም ቁርጠኛ ነው ያሉት አቶ ተመስገን ጥሩነህ፣ ሁሉም የህብረተሰብ ክፍል ለሀገር እድገት መስራት እንዳለበት ገልጸዋል። መንግስት ትናንትም ዛሬም ነገም ለሰላምና ይቅርታ በሩ ክፍት ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ የንግዱ ማህበረሰብ አባላት፣ ምሁራን፣ ወጣቶች ሁሉም የክልላችን እና የሀገራችን የህብረተሰብ ክፍሎች ለክልሉ እድገት፣ ለሀገር እድገት ደንቃራ የሆኑ ተሽሎክላኪ ኃይሎች አሁን ከያዙት የጥፋት መንገድ ተመልሰው በይቅርታና ምሕረት ከህዝባቸው ታርቀው አሉን የሚሏቸውን ጥያቄዎች ካሉም በኢትዮጵያዊ ጨዋነት በሰላማዊ መንገድ እንዲያቀርቡ ያላቸውን አፍላ ጉልበት ለሀገራቸውና ክልላቸው እንዲሁም ወገናቸው ልማትና ብልጽግና እንዲያውሉ በዚህ አጋጣሚ ጥሬን እያቀረብኩ መንግስት መቼም ቢሆን የሰላም በሩ ከፍቶ የሚጠብቃቸው መሆኑን በዚህ አጋጣሚ በእናንተ ፊት ለማረጋገጥ እወዳለሁ። የኮምቦልቻ ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ ለሚቀጥሉት ዘጠኝ ቀናት የሚቆይ ይሆናል።